ጤና ስጥልን እንዴት አላችሁ ቤተሰቦች፣ ሰሞኑን ትንሽ ጠፋ ያልኩት መካከለኛው ምስራቅ ላይ አንዳንድ ጉዳዮች ስላሉ ወይም ደግሞ የመካከለኛው ምስራቅ ፖለቲካ ላይ ኢንቮልቭ ለማድረግ ወደ ቦታው በማቅናት ነው። በነገራችን ላይ ወደ መካከለኛው ምስራቅ አቀና ሲባል አንድ ሰው ወይ ወደ እስራኤል ወይ ወደ ኢራን ወይ ወደ ቱርክ ወይ ደግሞ ወደ ሌሎች አካባቢዎች ሄደ ሲባል ትክክለኛ ያልሆነ መረጃ ያጋራል የሚል ስጋት ያለባቸው ሰዎች በጣም ብዙዎች ናቸው። ትክክል ነው፣ እንደዛ የሚያደርጉ ሰዎች አሉ። እኛ ግን ከዴይ ዋን ጀምሮ ያለውን አቋማችንን ወይም ደግሞ ያለውን ትክክለኛ አዘጋገባችንን አንተውም። ይህን ላስረግጥላችሁ ፈልጋለሁኝ። ግን በመካከለኛው ምስራቅ ያለኝ ቆይታ በተለያየ መንገድ በተለያየ ሁኔታ ሰፋ አድርጌ ነግራችኋለሁ። እጅግ እንደምናየው አይደለም ከባድ ሁኔታዎች ናቸው ያሉት። እሱን ሌላ ጊዜ በደንብ ነግራችኋለሁ። ዛሬ ግን የጠፋውበት ምክንያት አንደኛው ይሄ ስለሆነ ነው፣ ወደ ሚድሊስት ስለተጓዝኩኝ ነው። ሲቀጥል ደግሞ አንድ መረጃ ልነግራችሁ ፈልጌ ነው። ከዚህ ከፕሬዚዳንት ዶናልድ ትራምፕ ጋር በተገናኘ ፕሬዚዳንት ዶናልድ ትራምፕ የሚከተሏቸው እርምጃዎችና የሚወስዷቸው ፖለቲካዊ አቋሞች እጅግ አስቸጋሪ እየሆኑ መጥተዋል። እዚህ መካከለኛው ምስራቅ ላይ በተገኘበት ሰዓት እዚህ እስራኤል በተገኘበት ሰዓት ፕሬዚዳንት ዶናልድ ትራምፕ ላይ ያሉ መልከታዎች አሉ። የፖለቲካ አቋሞች እጅግ አነጋጋሪ ናቸው፣ በተለያየ አቅጣጫ የሚታዩ ናቸውና የዓለም ባህሪ እንደዛ እንደሆነ ለመገመት እድል ይሰጣል ግን ኤኒዌይ ፕሬዚዳንት ዶናልድ ትራምፕ ኤፍ 35 ዋር ጄት ለሳውዲ አረቢያ እንደሚልኩ ወይም ደግሞ እንደሚሰጡ እየተናገሩ ነው። እሱም አንድ ስጋት ፈጥሮባቸዋል ለመካከለኛው ምስራቅ ሀገራት ስፔሻሊ ፎር ኢስራኤል እንግዲህ ከዛም ባሻገር ደግሞ ፕሬዚዳንት ዶናልድ ትራምፕ ቬኔዝዌላ ላይ እንግዲህ ወስዳቸዋለሁ ያሏቸውን ወታደራዊ እርምጃዎች ነሳቸው በሚፈልጉት መንገድ ያደርጋሉ ወይ አያደርጉም የሚለው እንዳለ ሆኖ ለድርድር ጠረጴዛ ላይ ሁሉ ነገር ክፍት ነው። ሁሉም ነገር በ ፕሬዚዳንት ወይም ደግሞ በእኛ ቅኝት ውስጥ ይሆናል የሚል ነገር አላቸው። አፍተር ኦል ግን ጥቃቱ እንደሚሰነዘር ደግሞ አደ ሴም ታይም እንትን አላሉም። እና የኒኮላስ ማድሮ መንግስት እጅግ አስቸጋሪ አቋም ላይ እንዳለ የሚታወቅ ነው እና ምን አስበው ነው ፕሬዚዳንት ዶናልድ ትራምፕ ይህን የሚሉት? ወይም ደግሞ ትራምፕ አቋማቸውን ይለውጣሉ ወይስ አይለውጡም የሚለውን ማየትም እጅግ አስፈላጊ ቢሆንም ግን የፕሬዚዳንት ዶናልድ ትራምፕ የፍላጎታቸው እጅግ አስቸጋሪ ነው እና እዚህ መካከል የምስራቅ ላይ አንዳንድ ጉዳዮችን ወይም ደግሞ አንዳንድ ሰዎችን እያዩን እያዋራው ነበረ። አንድ ፕሮፌሰር የፕሮፌሰር ሊሳ ባለቤት ናቸው። እሳቸው አንድ ሀሳብ ሲሰጡ ነበረ እና እሳቸው ምንድን ነው ያሉት የትራምፕን አቋም ያን ያህል አማምኖ አይደለም። ምክንያቱም ለሳውዲ አረቢያ ኤፍ ሰላሳ አምስት ዋግጀት ሰጠ ማለት እጅግ አስቸጋሪ ነው የሚል ነው። ባይዞ በጣም አሜሪካ እስራኤልን ጀርባ ሰጣታለች የሚል ስጋት በጣም በክሪቲካል ወይም ደግሞ በቁልፍ ፖለቲከኞች በኩል እንዳለ ታዝብ፣ ያለው ያ ማለት ዶናልድ ትራምፕ ኤፍ ሰላሳ አምስት ዋግጀት ወይም ደግሞ ኒውክሌር እስከ ማስታጠቅ የሚደርስ አቋም ከወሰዱ እስራኤል ፖለቲከኞች አስፈሪ እንደሆነ ነው የግምት የወሰድኩት። አንደኛው ከዚህኛው ፕሮፌሰር ንግግር ከፕሮፌሰር ሊሳ ባለቤት ሲቀጥል ደግሞ አንዳንድ ዲፕሎማቶችን አግኝቼ የነበረ በተለይም በእስራኤል የኢትዮጵያ አምባሳደርም አሉ እሳቸውን እያየው ነበርና ሜይቢ የአሜሪካ አቋም የሚለወጥ ከሆነ ስጋት እንዳለባቸው የሚያሳዩ ናቸው። ሞር ግን እስራኤልን አሜሪካችን ለንድማትላት ይታወቃል አንድ ስቴፕ አድቫንስድ የሆኑ ውጤቶችን ወይም ደግሞ የቴክኖሎጂ ውጤቶችን በመስጠት ትታወቃለች። ግን ደግሞ ዲፕሎማሲያዊ ግንኙነታቸው ወደ ሳውዲ አረቢያ ወይም ደግሞ ወደ አረብ መሬቶች ወደ ካታር አሜሪካኖች የሚሆን ከሆነ ስጋት እንዳለባቸው ያሳያል። ይህ ማለት ግን በአሜሪካ ፖለቲካ ውስጥ ደግሞ በጣም ወሳኝ ሚና የሚጫወቱ የአይሁድ ኮሚኒቲዎች የሉ ማለት አይደለም። እና እርስ በርስ ተመጋግበው የሚቀጥሉ ናቸው እንጂ እንደሚፈራው እንደማይሆን ኤክስፔክት ይደረጋል። ግን በሚገርም ሁኔታ እሱን ነገር ታስብ ያለው ኤኒዌይ እንግዲህ እዚህ የእስራኤልና የጋዛውን ጉዳይ በተመለከተ ስመለስ በጣም ደብዝ ያለው ጉዳይ ነግራችኋለሁ ግን አሁን የፕሬዚዳንት ዶናልድ ትራምፕ አቋሙ ወዲህ ነው ወዲያ ማለት እጅግ አስቸጋሪ ነው ምክንያቱም የአሜሪካ ቀውስ ውስጥ ናት እንደምታውቁት መንግስት አረጋም የአሜሪካ መንግስት አረጋም አረጋም ሲባል በፈንቅለ መንግስት ተፈጽሟል ማለት ሳይሆን ኔቨር ኤቨር ኢት ዊድ ቢ ምክንያቱም ካርድ አላቸው እነሱ በዲሞክራሲ ናቸው። ግን መንግስቱ አረጋም ስላችሁ ምንድ ነው? ይሄኛው ከመንግስት መዘጋት ጋር በተገናኘ ያሉ ጭቅጭቆች፣ ከጤና መድህን ጋር በተገናኘ ያሉ ጭቅጭቆች እስካሁን መፍትሄ አልተሰጣቸውም፣ እና ይሄኛው መፍትሄ ለመስጠት ደግሞ ፕሬዚደንት ዶናልድ ትራምፕ መንገዶቻቸውን ሁሉ መጥረግ ወይም ደግሞ አስቸጋሪውን ጊዜ መፍትሄ መስጠት አለባቸው ተብሎ ይታሰባል። ግን ትራምፕ እያደረጉ ያሉት ያን ስላልሆነ እጅግ አስቸጋሪ ነው። ምንድነው ይህን ላነሳላቸው የፈለግኩት ኤፍ ሰላሳ አምስትን ለሳውዲ አረቢያ ሊሰጡ ይችላሉ፣ ፕሬዚዳንት ዶናልድ ትራምፕ የሚለው ሀሳብ አስፈሪ ነው። ምክንያቱም አንደኛ የአሜሪካ መንግስት አልረጋም። የአሜሪካ መንግስት እንዲረጋ ከሚያደርጉ ጉዳዮች መካከል በዋነኝነት ደግሞ የመንግስት በጀት ጉዳይ ነው። በጀት መጽደቅ አለበት። አሁን በጀቱ ጸድቋል፣ የመንግስቱ ተከፍቷል ብትሉ፣ አዎ ተከፍቷል። ግን የተከፈተው ነው እስከ ጥር 30 ነው። እስከ ጥር 30 ደግሞ ይሄ ሆነ ማለት እስከ ፈረንጆቹ ጥር 30 ወይም ደግሞ በእኛ እስከ ጥር መጨረሻዎቹ አካባቢ ድረስ ነው የተከፈተው። ከዛም በኋላ ሌላ ክርክር ያስፈልጋል። ይሄ ክርክር ሲደረግ የጤና መድህን ጉዳይ ማለት የሜዲኬር ኢንሹራንስ ጉዳይ ይነሳል። ዜጋዎች በተለይም 42 እና 43 ሚሊዮን የሚሆኑ ሰዎች ደግሞ እንግዲህ በተለያየ ስናፕ በሚባለው ሰፕሪመንታል ወይም ደግሞ ስናፕ የሚባል የምግብ ፕሮግራም አለ። በዛ ታቅፎ የሚንቀሳቀሱ ናቸው። እነሱ ማግኘት አለባቸው። እንደዛ የማይሆን ከሆነ እጅግ ፈተናቸውን ሊበዛ ይችላል። ፕሬዚዳንት ዶናልድ ትራምፕና ከዚህ አንጻር ብዙ ጥያቄዎች አሉባቸው። ግን ይሄኛው ምንድን ነው? ይሄ ምን አይነት አውድ አለው? ይሄኛው ምን መንገድን ሊከተል ይችላል የሚለው ብዙዎች የሚያነሱት ጥያቄ ነው፣ እና ከዚህ አንጻር ምላሽ መስጠት ያስፈልጋል። ወይም ደግሞ ሰዎች እንደሚያስቡት በቀላሉ የሚታይም በቀላሉ መፍትሄ ሰጥ የሚሰጠውም አይደለም። ይህም ባሉበት አጋጣሚ ለሳውዲ አረቢያ ኤፍ 35 ዋር ጀትን የሚሰጡ ከሆነ እዚህ በኩል ወይም ደግሞ ሳይል ጫና ሊፈጠርባት ይችላል ወይም ደግሞ ጫና በአሜሪካ ፖለቲከኞች ላይ ልትፈት ልትፈጥር ትችላለች እና ይሄ በጣም አስገራሚው ጊዜ ሊሆን ይችላል ለዓለም ፖለቲካ። ከዛ ሲሻገር የቬንዙዌላን ጉዳይ ማንሳት አለብን። ቬንዙዌላን ፕሬዚዳንት ዶናልድ ትራምፕ ቀደም ሲል እንደነገርኳችሁ እኛ ቬንዙዌላን ለቬንዙዌላ በራችን ክፍት ነው ለመደራደር፣ በራችን ክፍት ነው ለመደራደር ካሉ በኋላ ምንድን ነው ግን ፕሬዚዳንት ዶናልድ ትራምፕ ሀሳባቸው ሩል አውት አላደርጉም፣ ጦርነት አዋጅ ለማድረግ ሩል አውት አላደርጉም እና ይሄ ምንድን ነው የሚለው ብዙዎችን ያሳስባል። ትራምፕ እንደዚህ እያወዛገቡ ያ ማለት ኤፍ ሰላሳ አምስት ዋ ግጀትን ረቂቁን ለሳውዲ አረቢያና ለመሰል ሀገራት ወይም ደግሞ ለሌሎች ሀገራት አልሸጥም፣ መካከለኛው ምስራቅ ላይ ማንም ሊኖረው አይችልም የሚል አቋም ነበራቸው። ከእስራኤል ውጭ እሱ ያለው የለም። ግን አንዳንድ ሀገራት አሁን የሚታጠቁት ከሆነ በእርግጥም ውጥረቱን ያሳያል፣ ወይም ደግሞ ራሳቸው ፖለቲካሊ ኤንጌጅድ ያደረጉበት መንገድ ልክ እንዳልሆነ ይጠቁማል። ጉዳዩ እዚህ ላይ የሚቆም አይደለም። ሌላ አይነት የቬንዙዌላውን ያነሳሁላችሁ ዝም ብዬ አይደለም። እንግዲህ ለሳውዲ አረቢያ ልንልክ እንችላለን። ከመሀመድ ቢን ሳልማን ጋር ሲነጋገሩ በዚህ ልክ ሀሳባቸውን የሚገልጹ ከሆነ ፕሬዚዳንት ዶናልድ ትራምፕ በእርግጥም አስፈሪ አንደምታ ያለው የፖለቲካ ሂደት ውስጥ እንደሆኑ ሊጠቁም ይችላል። እና ምንድን ነው በምን መንገድ በምን ሁኔታ እና በየትኛው አቅጣጫ የሚለውንም እንደዚሁ ታሳቢ ማድረግ ይጠበቅባቸዋል። ፕሬዚዳንት ዶናልድ ትራምፕ እና ምንድን ነው ያለው ሁኔታ ምንድን ነው የሚለውን በደንብ ማየት ያስፈልጋል እና ከዛ አንጻር ነው አንዳንድ ጉዳዮች እየታዩ ወይም ደግሞ ብዙ ሰዎች እያስቀመጧቸው የሚገኘው እና የቬንዙዌላው ላይ አሁን ለሰላምኛ በራችን ክፍት ነው እንደራደራለን ካሉ በኋላ እንግዲህ ጦር እንደሚያውጁ ወይም ደግሞ ጦር የማውጅ ና ያለማውጃቸውን ጉዳይ ደግሞ በግልጽ አላስቀመጡትም ሰው ይሄ ምንድን ነው ይሄኛው ጥያቄ ምንድን ነው ነገሮች እንዴት ያዋቸዋል የሚለው ፈተና እንዲበዛባቸው ያደርጋል። እና ይሄ ብዙ ጥያቄ የሚነሳው እዚህ አሁን አንዳንድ ጉዳዮችን እየተንቀሳቀስኩ ስለተመለከትኩኝ ነው። እና የዶናልድ ትራምፕ አቋም ኦፍኮርስ፣ ዶናልድ ትራምፕ እስራኤልን የሚወዱ ሰው ናቸው። በዛ ላይ ደግሞ እሳቸውን በባህሪያቸው ትንሽ የአምባገንነት ባህሪ ያላቸውን የፖለቲካ አቋሞች በመደገፍ የሚታወቁ ናቸውና እዚህ እስራኤል ላይ ሆኜ ስመለከት አንዳንድ ጉዳይ ላይ የአሜሪካ ፖለቲከኞች ምናልባት በእስራኤል ላይ በተወሰነ መጠን ጫና የሚፈጥሩ ከሆነ በሁሉም ጉዳይ አይደለም፣ በጋዛው ጦርነት በመካከለኛው ምስራቅ ላይ አስቸጋሪ እንደሆነ ይገምታሉ። ና ከዛ አንጻር በጣም የሎቢ ስራ ይሰራል በጣም ጠንካራ ብርቱ ስራ ባይዞይ እዚህ ሀገር ብዙ የሚገርም ነገር ተመልክቻለሁ ከዚህ ከጦርነቱ አውድ ውጭ ያለውን እሱን ነግራችኋለሁ ግን ብዙዎቻችን አሁን እስራኤል ጋዛ እስራኤል ጋዛ እስራኤል ሀማስ እስራኤል ሀማስ የሚሉ ጉዳዮች ላይ ስለቆም ነው እንጂ በጣም የሚገራርሙ ሂስቶሪካል ጉዳዮች አሉ። ከቁርአንም ከባይብሊካል በተለይ ደግሞ ከመጽሐፍ ቅዱስ አንጻር በጣም በጣም በሚገርም ሁኔታ እንትን እያልኩ ነበር፣ እና የተመለከትኩ ነበርና በጣም መቻቻል ያለባቸው አካባቢዎችም አሉ። ጃፋ ወይም ኦልድ ሲቲ የሚባላል ለዚህ እስራኤል ውስጥ ተላቪቭ አቅራቢያ ላይ እና እሱ ላይ ምንድን ነው የሚሆነው? አብዛኛው ሙስሊም ነው፣ ግን ፕሪዘርቭ በጣም በሚገረርም ሁኔታ የክርስቲያኑን ፕሪዘርቭ አድርገው ይዘውታል። እነሱ ናቸው ፕሮቴክት የሚያደረጉት። ኦፍኮርስ አሉ ፖሊስ ፖሊስ፣ ደግሞ በጣም ድንበር ላይ ምናምን ነው ልታዩት የምትችል ነው፣ እንጂ መሀል ከተማ አታዩ፣ ማንም ቼክ አያረጋችሁም በሚገርም ሁኔታና ይህ ሁሉ አለ እን ወይ እሱ በምንመጣበት ይሆናል ግን አሜሪካ ባረጋ መንግስቷ ትራምፕ ባልተረጋጉበት ሁኔታ የሆነ ትንሽ ጫጫታ የበዛበት የፖለቲካ አውድ እየፈጠሩ ነውና እ ኒኮላስ ማድረው መፍትሄ የሚፈልጉበት ጊዜ ላይ ደርሰዋል ብለው ያስባሉ። ፕሬዚዳንት ዶናልድ ትራምፕ የፕሬዚዳንት ዶናልድ ትራምፕ መፍትሄ ያስፈልጋል አቋምና ሀሳብ በግልጽ ምን እንደሆነ የምታውቁት ነውና፣ ምንድነው የሚለውን ማየትም ያስፈልጋል። ሁኔታዎችን፣ ጉዳዮችን፣ ነገሮችን ማየት እንደዚሁም መቋጨት የሚያስፈልግበት ጊዜ ላይ እንደተደረሰ ያሳያል። ስለዚህ ፕሬዚዳንት ዶናልድ ትራምፕ እርምጃ ሊወስዱ ይችላሉ ነው ባጭሩ። እርምጃ የሚወስዱት በምንድነው፣ በምን ሁኔታ ነው በምን አይነት አጋጣሚ ነው የሚለውን ደግሞ ማየትም ያስፈልጋል። ግን የፕሬዚዳንት ዶናልድ ትራምፕ አሁን ያላቸው አቋም በአንዳንድ ጉዳዮች ላይ ጥሩ የሚባል አይደለም፣ ሄደ መለስ ይላሉ። ስለዚህ አሁን ኒኮላስ ማዱሮ ላይ ጦር የማወጅና ያለማወጅ ጉዳይ እንዴት ይመለከቱታል ሲባሉ ምንም አላሉም፣ ግን በራችን ክፍት ነው ለድርድር ነው ያሉት። ይሄ ማለት ምንድን ነው የሚል ጥያቄ እንደዚሁ ብዙዎች ሊያነሱት የሚገባ ጉዳይ ስለሆነ ነው። ከዚህ አንጻር ያየሁትና ይሄኛው ከሁለቱ ጉዳይ የአይፍ ሰላሳ አምስት ዋግጀትን ለ ሳውዲ አረቢያ ፕሬዚዳንት ዶናልድ ትራምፕ ሰጡ ማለት የመካከለኛው ምስራቅ ፖለቲካ በተወሰነ መጠን ሽፍት ሊያደርግ ይችላል። አሁን እዚህ ካየሁት አንጻር ነው የምነግራችሁና ያ ማለት ደግሞ በቀላሉ ያደርጉታል ተብሎም አይታሰብም። ግን ብዙ መንገዶች አሉ። አንዳንድ ግራ ቀኝ መመልከት ዓለም ያለባትና ከዚህ አንጻር ብዙ ስራዎች እንደሚሰሩ ማየት ያስፈልጋል። ትንሽ አእምሮ፣ ወይም አንጉላችን እንደ አሰራሩ ሰፋ ስናደርገው ፕሬዚዳንት ዶናልድ ትራምፕ በዚህ ልክ የገ ውስጥ ፖለቲካቸው የማለት የዋሽንግተን ፖለቲካ እንደምታቁት ነው፣ የሚተራመስ ነው። የሆነ ሴኩርድ የሆነ ፖለቲካ የላትም። ብዙ ጉዳዮች ላይ እንደዚሁ ጥያቄ የሚነሳባት አገር እየሆነች መጥታለች። በተለይ ፕሬዚዳንት ዶናልድ ትራምፕ ከዚህ ከመንግስት መክፈትና ለመክፈት ጋር በተገናኘ የሚያደርጓቸው ጉዳዮችና እነዚህ እነዚህ ታሳቢ ሲሆኑ የትራምፕ አቋም ሄድ መለስ መሆኑ እጅግ በብዙዎች ዘንድ ጥያቄ እንዲነሳ ያደርጋል። ኤኒዌይ የጠፋውበት ምክንያትም እንግዲህ መካከለኛው ምስራቅ ላይ ስለመጣ ሆይ ነው። መካከለኛው ምስራቅ ላይ ስመጣ ግን አንዳችም የተዛባ መረጃ አልሰጣችሁም እንደምታውቁት ነው። አንዳንድ ጉዳዮች ግን በተገኙ አክሰስ እንትን ሊሉ ይችላሉ። ለምሳሌ አሁን የጋዛ ውስጥ ገብቶ የተጎዱ ሰዎችን ወይም ደግሞ ጫና ውስጥ የገቡ ሰዎችን ማየት አይቻልም። የምታውቁት ነው። በዚህኛው በኩል በእስራኤል በኩል ያለውን ግን በቀላሉ ስለሚፈልጉትም ታገኟቸዋላችሁ። በዛ ማግኘት አይቻልም ምክንያቱም ዋር ዞን ስለሆነ እና በሱ አጋጣሚ እንደ የተወሰነ እንትል ካልመጣ በስተቀር ሁሉም ጉዳይ ከሰብአዊነት አንጻር ነው የሚታየውና እዚህም ብዙ ጉዳዮች አይቻለሁ። ኦብዘርቬሽንን በጣም ሰፋ አድርጌ ነግራችኋለሁ። ታንኪዩ ቨሪ ማች እንዴት